በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውልድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ በወደደና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ከረማችሁ? እንደምን ለዝች ሰዓት ደረሳችሁ? አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን መሬታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን ዛሬ የምንማማረው ንግሥት እለኒና የመስቀሉ ታሪክ በሚል ርዕስ ነው። በዚህ ርዕስ ንግሥት እለኒ ማነች? የመስቀሉ ታሪክስ ምን ይመስላል? የሁለቱ ግንኙትስ ምን ይመስላል የሚለውን አጠር አድርገን እንማማራለን። ይህ መስቀል የእግዚአብሔር ታላቅ ኃይሉ የተገለጠበት፣ ዲያብሎስ የተዋረደበት፣ ያፈረበት ለብዙ ዘመናት በሲኦል የነበሩ የሰው ልጆች የሰው ዘር ነፃ የወጣበት አዳም ከእግዚአብሔር የተሰጠውን ተስፋ ሕይወት የተቀበለበት በዕለተ አርብ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የዋለበት ካሳ የተከፈለበት ደሙ የፈሰሰበት ነው። ይህ መስቀል ሙታን እያስነሳ ድውያን እየፈወሰ አጋንንትን እያስወጣ ስለነበረ ሕዝቡ ወደ ክርስትና እንዳይመለስ በመስጋት በ34 ዓመተ ምሕረት በኢየሩሳሌም ወጣ ብሎ ወደሚገኘው ስፍራ ይህንን መስቀል አይሁዳውያን ቀብረውታል። ይህንን ቦታም የቆሻሻ ማጠራቀሚያ አድርገውት ነበር። በዘመን ብዛት የተነሳ ይህ ቦታ ተራራ ሆነ። ክርስቲያኖችም ለመከራ ለስቃይ ተዳረጉ። በአጠቃላይ ይህ ክብር መስቀል ለሶስት መቶ ዓመታት ያክል ተቀብሮ ኖረ። ምንም እኳ ለሶስት መቶ ዓመታት ቢቀበርም የመስቀሉ ባለቤት ክርስቶስ ግን መስቀሉ ለሰው ልጆች መድኃኒት ይሆን ዘንድ ንግሥት እለኒን አዘጋጅቶ ነበረ። ስለዚህ የመስቀሉና የንግስት እለኒ ግንኙነቱ እዚህ ይጀምራል። እለኒ ማነሽ? የሚለውን ስንመለከት እለኒ በዘመኑ በንግድ የሚታወቅ ተርሚናኖስ የሚባል ሰው ሚስት ነበረች። እነዚህ ባልና ሚስት ደጋ ክርስቲያኖች ነበሩ። በኑራቸው ፍቅራቸውና ሰላማቸው ብዙ ሰዎች አርአያ ነበሩ። እንደ ንጹሕ ምንጭ የጠራ ትዳራቸው በብዙ ዘንድ የሚቀናበት ሕይወታቸው ስምምነት የተሸመነ ውብ ሸማ ነበረ። ተርሚኖስም በመርከብ እየሄደ ወርም ሁለት ወርም ዓመታትም እየቆየ እየተጓዘ ስራውን እየሰራ ትዳሩን ይመራ ነበር። እለኒም ባሏ ተርሚኖስ ከሄደበት በሰላም እንዲመለስ ሁሌ ከግቢዋ ሳትወጣ ትጸልይ ነበረ። ሁሉ ጊዜዋን በጸሎት ታሳልፈው ነበር። ባለቤቷ በሰላም እስኪመለስ ድረስ ከጸሎትና ከናፍቆት በስተቀር ሌላ ሐሳብ በልቧ ከቶ የለም። ታዲያ አንድ ቀን ተርሚኖስ ከዓመታት በኋላ ከጓደኞቹ ጋር ወደ ሀገሩ ሲመለስ ከነጋዴዎቹ አንዱ እንዲህ ሲል ተደመጠ። በእግዚአብሔር ፈቃድ ከሽፍታ ከማዕበልና ሌሎች ፈተናዎች ወጥተን ወደ ቤታችን ተመልሰናል። ነገር ግን ሚስቶቻችን በታማጅነት ጠብቀውን ይሆን? አለ። ሌላ ሰው ሳይለምዱ እናገኛቸው ይሆን? አለ። ሌሎቹ ነጋዴዎች ወይም ጓደኞቹ በጸጥታ ሲዋጡ ተርሚኒዎስ ግን ቤቱን፣ ባለቤቱን ያውቃልና ፈገግ ብሎ እንኳን በሰላም አደረሰን፣ እንጂ እኔ ለሚስቴ በሚስቴ እተማመናለሁ። በዚህ አልጠራጠርም፣ አልጠረጥራትም አለ። ጓደኞቹም በስላቅ እየሳቁ የአንተ ሚስት ከማን ትበልጣለች? ወይስ ከሰማይ ነው የመጣችው? አሉት። ጓደኛውም እኔ አሁን በወዳት ብትወደኝ ምን ታደርጋለህ? ምን ትሰጠኛለህ? አለው። ተወራረደው። ተርሚኖስም የሚስቱን ባህሪ ያውቃልና በምስቱ ስለሚተማመን አንተን ለምዳ ወዳ የሆነ ምልክት ብታደርግ ወይ ብታመጣ ብዙ ዓመት የሰራሁበትን ሀብት ንብረቴን ሰጠሃለሁ፣ አለው። አንተ ካልቻልክ ግን የአንተን ሀብትና ንብረት እኔም እወስዳለሁ ሲል አደገኛ ቁማር፣ አደገኛ ውርርድ ውስጥ ገባ። ውርርዱ ተጀመረ። ጓደኛው መርከቡ ወደ ወደቡ ሳይደርስ በትንሽ ጀልባ ተሳፍሮ ቀድሟቸው ወደ ከተማው ገባ። የተርሚኖስን ቤትም በመሄድ አንኳኳ። አንዲት አገልጋይም በሩን ከፈተችው። በተተና አገልጋያን እለኒን ማግኘት እፈልጋለሁን ብሎ ጠየቃት። አገልጋዩም ሂዳ ነገረቻት። እለኒም ተቆጥታ! ከመቼ ወዲህ ነው ባለ ባሌ ሳይኖር እንግዳ እማነጋገረው! ባለቤቴ በሌለበት እንዴት ደግሞ ከወንድ ጋር አወራለሁ ስትል በቁጣ መለሰችላት። ነገር ግን ሰውየው በአንድ የተስፋ አልቆረጠምና የተርሚኖስን ሀብት ተመኝቷል እና ሰይጣን አንዱ መንገድ ሲበላሽበት ሌላ መንገድ ነው የሚመርጠውና ሌላ ሐሳብ አሰበ። ወደ አገልጋይቱም ተመልሶ በተለሳለሰ አነጋገር አባበላት። እመቤትሽን ለክፉ ነገር አይደለም የምትፈልጋት። ነገር ግን ከጓደኛዬ ከተርሚኖስ ጋር ስለተወራረድነ እሷና ባለቤቱ በጋራ የሚያውቁት አንድ ትንሽ ምልክት ካለ ይህንን ብሰጪኝ ይህንን ወርቅ እሰጥሻለሁ ብሎ የወርቅ ጉንጉን አሳያት። የሚያብለጨልጭ ወርቅ አውጥቶ አሳያት። አገልጋይቱም ጎመጀች። ያሳያት ወርቅ ዓይኗን ሳይሆን ልቧን ሸፍናት። የእመቤቷን ደግነት፣ ውለታዋን፣ ታማኝነቷን ረስታ አንድ ነገር አለ አለችው። ደግማም እንዲህ አለችው፣ አንተ ነጋዴዎች መጡ የብስረገጡ ብለህ አስወራ። እመቤቴ ተሰማች ትዘጋጃለች። ገላዋን ስትታጠብ ያ አብሏን ሰርቄ አመጣልሃለሁ አለችው። ነጋዴውም የታዘዘውን ሁሉ አደረገ። መረጃው በከተማው ተሰራጨ፣ ሁሉም ሰው ሰማ። አገልጋዩም ለመቤቷ እንድትታጠብና እንድትዘጋጅ ነገረቻት። እለኒም ይህንን ዜና ስትሰማ በደስታ ተሞላች። ገናዋ ልትታጠብ ተዘጋጀች። ለአመታት ከአንገቷ ወጥቶ የማያውቀውን ሀብል አውጥታ አስቀመጠችው። ወዲያውኑ አገልጋይቱ ሃብሩን ደብቃ ይዛ በፍጥነት ወጥታ ለሰውየው ሰጠችው። ሰውየው በቃሉ መሠረት ቃል የገባላትን ወርቅ አብልጦ ሰጣት። በድል አድራጊነት ስሜት ወደ መርከቢቱ በደስታ በፈገግታ ተመለሰ። ተርሚኖስም ጋር ተገናኙ። ተርሚኖስም እሽ ወዳጄ፣ ምን ደረጃ ላይ ደረስክ? ብሎ ጠየቀው። ጓደኛውም ያ የሁለቱ ብቻ የሆነውን ሀብል አሳየው። ይኸው ወዳኝ በፍቅር አብረን ከርመን መጣ አለው። ምልክት እንዲሆንህም አብሏ ይሄው አለው። ተርሚኖስም ግራ ተጋባ፣ ተወዛገበ። ብዙ ዓመት ያካበተው እምነቱ ሲፈርስ ተመለከተ። ልቡ በሐዘን በጥርጣሬ ተዋጠ። በአንጻሩም በእለኒ ቤት ደግሞ ቤቱ በሽርጉት ተጨናንቋል። አገልጋዮቹ በደስታ ይሯራጣሉ የምግቡ መዓዛ አካባቢውን አውዶታል። የእለኒ ልብም ተርሚኖስን ደጅ ላይ ይጠባበቃሉ፣ ጆሮቿም የእግሮቹ ኮቴ የተርሚኖስን ድምፅ ለመስማት ቆመዋል። በመጨረሻም ተርሚኖስ በሐዘንና በቁጣ ወደ ቤቱ ገባ። ባለቤቷን በታማኝነትና በናፍቆ ስትጠባበቅ የነበረችው እለኒም በባሏ ሐዘንና ብስጭት ግራ ተጋባች። ምን ሆነህብኝ ነው ብላም ጠየቀችው። ተርሚኖስም ብዙ የደከምኩበት ሀብቴ፣ ንብረቴ ሙሉ በሙሉ ማዕበል አጠፋው፣ እኔ ያላዘንኩ ማን ይዘን አላት። እለኒም እግዚአብሔር ሰጠ እግዚአብሔር ነሥአ እንዳለ ኢዮብ ይህን ችግር ያለ ምንም ምክንያት በሰላም ይህን ችግር ምንም ችግር የለም፣ ችግሩም እንዋጣዋለን። እንኳን አንተ በሰላም ወደ ቤትህ ወደ ባለቤትህ ለመምጣት አበቃ ብላ አጽናናቸው። ተርሚኖስ ተርሚኖስም በሰጦበት ሀገር አለምንም በከበርኩበት አገር አልዋረድም ሰው ወደማያውቀኝ አገር እሄዳለሁ አላት። አንቺ ግን እዚሁ ሁነሽ ሁሉ ወዳጅሽ ሁሉ ሁሉ ወዳጅሽ ሁሉ ያከብርሻል ከወዳጅሽም ጋር በሰላም ኑሪ አላት። እለኒም በደስታህም በሐዘንህም ከአንተ ጋር አለይም ብላ ተከትላው አብረው ተያይዘው ሄዱ። ለብዙ ሰዓታት ያለመነጋገር ከተጓዘው በኋላ ተርሚኖስ በልቦናው አምቆት የነበረውን ሚስጥር ነገራት። እለኒ ሆይ ስወድሽ የጠላሽን፣ ሳምንሽ የከዳሽን ለምን ይሆን ብሎ ጠየቃት። እለኒም ይህን ሐሳብ እንዴት ልትል ቻልክ አለችው። ተርሚኖስም ከኪሱ ያለውን ያ የሁለታቸው መገለጫ የሆነውን ሀብል አሳያትና የሆነውን የተፈጠረውን ሁሉ በዝርዝር አስረዳት ነገራት። እለኒም በጣም አዝና በላያ ላይ የሆነውን እሷም በተራዋ ነገረችው። ተርሚኔዎስ ግን አላመናትም፣ ተዋጠለትም፣ አላመናትም። በባህር ዳር በደረሱ ጊዜ በቁመቷ ልክ ሳጥን ሰርቶ እለኒ በሳጥኑ ውስጥ አስገብቶ ሰሪውም ባታደርጊው እንደ ሥራሽ ብሎ ወደ ባህሩ ወረወራት ጣላት። ሳጥኑም በፈቃደ እግዚአብሔር በብዙ ቀናት ከተጓዘ በኋላ ወደ ወደብ ደረሰ። በዛ ወደብ ዳርቻ ምዕራብ ሮም ያስተዳድር የነበረው ቆንስጣ በወታደሮቹ ጋር ይዝናናስ ነበረና እት ሳጥኑን ተመለከተው ለወታደሮችም ያ ሳጥን ምንድን ብሎ ነገራቸው። በጥንቃቄ እንዲመረምሩት እንዲፈትሹትም አዘዘ። ወታደሮቹም አለቃቸው ወይም ቆስጠንጢኖስ ያዘዛቸውን ሁሉን አደረጉ። ወታደሮቹም በጥንቃቄ ለመመልከት ሞከሩ። ሳጥኑንም ከፈቱት በኋላ እጅግ በጣም ያልጠበቁት መልከ መልካም ሴት በውስጡ አገኙ። እጅግ በጣም ተደነቁ። ንጉሱም በጣም ተደነቀ። ንጉሱም በጣም ደስ ብሎት ይህ ነገር ለምን እንደተፈጠረ ጠየቃት። እሷም የሆነውን ነገር፣ የተፈጠረውን ነገር በዝርዝር አስረዳችው። ቆንስጣም ይህ ነገር ከሰማይ እንደሆነ፣ ከእግዚአብሔር እንደሆነ ተረዳ። ሚስቱም አደረጋት፣ አገባት ከባሏ ቤት በንጽህና ወጥታ በክህደት ማዕበል ተመታ፣ በሞት ሳጥን ተጠና፣ በእግዚአብሔር ተአምር ተርፋ የሮም ንግሥት ለመሆን በቃች ማለት ነው። እግዚአብሔር የተመሰገነ ይሆነ። እለኒም በ272 ዓመተ ምሕረት ቆንስጠንጢኖስ የተባለ ልጅ ወለደች። ቆንስጠንጢኖስም የአባቱ እንደራሴ ሆኖ ያገለግል ነበረና አባቱ ከሞተ በኋላ ህዝቡ በመነጋገር የአባቱን ቦታ በ18 ዓመቱ ሐምሌ 25 ቀን በ3000 ዓ ም በምዕራብ ሮም በገላትያ አነገሱት። ንግሥት እለኒም ልጇን ስለ ክርስትናና የክርስቲያኖች መከራና ስቃይ ትነግረው ስለነበረ በክርስቲያኖች ላይ የነበረው አመለካከት ከዚህ በፊት ከነበሩት ቄሳሮች የተለየ የተሻለ ነበረ። ልጇ በጥምቀት ክርስቶስ ልጅነት አላገኘም ነበረና ንግሥት እለኒም ለአምላኳ እንዲህ ስትል ጠየቀችው። ልጄን ክርስቲያን ካደረክልኝ የጠፋውን መስቀልን ፈልጌ አገኘዋለሁ፣ ቤተ ክርስቲያንም ሰርቼ በዛ ቤተ ክርስቲያን በክብር አስቀምጠዋለሁ ስትል ተባጸነች። በዛም ወቅት የሮም ግዛት ተከፋፍሎ ስለነበረ ቆስጠንጢኖስ ሙሉውን ግዛት ለመቆጣጠር ከኃያሉ ጠላቱ ከመክሲያኖስ ጋር ለመዋጋት ምታ ነጋሪት ከተሰራዊት ብሎ በ312 ዓ ም ለዘመቻ ተነሳ። ሁለቱ ኃያላን ጦሮች በጣሊያን መዛንያ ድልድይ ላይ አጠገብ ተፋጠጡ። ነገር ግን የቆስጠንጢኖስ ጦር ከመክንያኖስ ያንስ ነበርና፣ በዛች ስጋት አድሮት ነበረ። በዛች ወሳኝ ቀን ቆስጠንጢኖስ በጭንቀት ተውጦ ሳለ አንድ አስደናቂ ነገር አየ። በደማቅ ብርሃን የተሰራ የመስቀል ምልክት ከመስቀሉም በታች በላቲን ቋንቋ በዚህ ምልክት ድል አደርጋለህ የሚል ነበር። ቆስጠንጢኖስ አንድ ነገር ትዝ አለው። አንድ ነገር ተገነዘበ፣ ተረዳ። እናቱ በልጅነቱ ስትነግረው የነበረውን ሁሉ ታሪክ አስታወሰ። ትእዛዝ ሰጠ። በሁሉም ወታደሮች ጋሻና ሰንደቅ ዓላማ ይህ ምልክት እንዲያደርጉ ትእዛዝ ሰጣቸው። እነሱም አደረጉ። ጦርነቱ ጀመረ። ውጤቱም አስደናቂ ድል ነበረ። የሜክሲያኖስ ጦር ሙሉ በሙሉ ሲደመሰስ፣ እርሱ በባህር ውስጥ ሰምጦ ሞተ። ቆስጠንጢኖስም የሮም ንጉሠ ነገሥት ሆነ። ከዚህም በኋላ ታላቁ ቆስጠንጢኖስ ለዘመናት ሲሳደዱ ሲንገላቱ ሲሞቱ ለነበሩ ክርስቲያኖች ተስፋ ሆነ። በ313 ዓመተ ምሕረትም ሲሰቃዩ ሲሞቱ ሲንገላቱ ለነበሩ ክርስቲያኖች የነጻነት አዋጅ አወጀ። ዘመነ ሰማዕታት በዚህ ዘመን አበቃ። ንግሥት ኢለኒም በሰማንያ ዓመቷ ይህን የእግዚአብሔር ድንቅ ሥራ ተመለከተች። አንድ የቀራት ነገር ግን ነበረ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የተሰቀለበት መስቀል ፈልጋ ማግኘት ነበረባትና ታላቁ ቆስጠንጢኖስን ልጇም ነገረች። ታላቁ ቆስጠንጢኖስም እናቱ እለኒ የልቧ መሻት እንዲሳካ አስፈላጊውን ሀብት መመደብ፣ የሰው ኃይልን በመመደብ ጠላቱን ድል እንዲያደርግ የረዳውን መስቀል እንድትፈልግ በጸሎት ሸኛት፣ ወደ ኢየሩሳሌም ማለት ነው። ንግሥት እለኒም ኢየሩሳሌም በደረሰች ጊዜ አውንቶቹን ጠየቀች፣ የታሪክ መዛግብቱን አስፈተሸች፣ ሽማግሌዎችን አማከረች። ነገር ግን ምንም የተገኘ ምልክት ወይም ፍንጭ አልነበረም። አሁኑም ጭንቅቷ ቀጠለ። ማሰቧ ቀጠለ። ምክንያቱም ሶስት መቶ ዓመት በጣም ረዥም ዓመት ነው። ከጊዜ ብዛት ቦታዎች ስማቸው ተቀያይሯል። ነገሮች ወደ ታሪክ ተቀይረዋል፣ ወደ ተረት ተረት ተቀይረዋል። መስቀሉ ሲቀበር እንዲረሳና ክርስቲያኖች እንዳያገኙ ተደርጎ ነው የተቀበረውና ከጊዜም አንጻር ማንም ሊያስተውሰው አልቻለም። ነገርየው ቀላል አልነበረም። ነገር ግን በእግዚአብሔር ፈቃድ ተስፋ አልቆረጠችም። አሁንም ደጋግማ ትሞክር ነበረ። ከዕለታት አንድ ቀን እለኒ ክርያቆስ የሚባል አይሁዳዊ እድሜው ከመቶ ዓመት በላይ የሆነ እንዳለ ሲነግሯት ወታደሮቿን ጠርታ ይህንን ሰው እንዲያመጡላት ነገረቻቸው። እነሱም ይህን ሰው ወደ እርሷ አመጡት። ክርያቆስም በፍርሃት በፊቷ እየተንቀጠቀጠ ቆመ። እለኒም አይዞ፣ አትፍራ፣ እኔ ካንተ ምፈልገው መረጃ ነው ብላ ነገርየው አስረዳችው፣ ጠየቀችውም። እሱም ከነዛ ሶስት ተራራዎች ከአንዱ እንደሆነ አባቶቻችን ይናገሩ ነበር አላት። ከሶስት ተራራ ከሆነ የትኛው ሊሆን ይችላል? እንዴትንስ ማወቅ እችላለሁ? ብላም አማከረችው። በህልዋ የእግዚአብሔር መልአክ እንጨት በሕዝቡ ሰብስባ ትልቅ ደመራ አስደምሪ፣ ዕጣንም አፍስሽበት በእሳትም አያይዥው። የጣሩ ጭስ ወደ ላይ ወጥቶ ወደ ታች ሲመለስ አቅጣጫውን አይተሽ አስቆፍሪው፣ በዚህም ምልክት ታገኛለሽ አላ። መልአኩ እንዳዘዛትም እንደነገራትም አደረገች። ህዝቡና ሰራዊቶቹን ታላቅ ደመራ እንዲያደርጉ አዘዝቻቸው ከሰውስቱ ተራራ በኩል ባለው ሜዳ ላይ ታላቅ ደመራ ሰሩ። ከሊባኖስ የመጣ ውድ ዕጣንም ጨመረችበት። ደመራውን በሳት ተያያዘ። እለኒም በጉልበቷ ተንብርካ አምላኳን ትለምን ነበረ። ጢሱም ለተወሰነ ጊዜ ቀጥሎ ከወጣ በኋላ ወደ አንዱ ተራራ ጫፍ ላይ አርፎ ሰገደ። ሕዝቡም በደስታ ጮኸ። መስከረም 16 መስከረም አስራ ሰባት ቀን በይፋ ቁፋሮው ተጀመረ። ወታደሮችና ሰራዊቶቹ ለሰባት ወራት ከቆፈሩ በኋላ በመጨረሻ መጋቢት አስር ቀን ሶስቱ መስቀሎች ጎን ለጎን ተቀብረው ተገኙ። ደስታ በደስታ ሆነ። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የትኛው እንደሆነ ግን አሁንም ማወቅ ይጠበቅባቸው ነበረ በወቅቱ የሞተ ሰው ነበርና ንግስቱ አንድ ሀሳብ አመጣች። የሟቹን አስከሬን የተሸከሙትን አስቆመችና ወደ ህዝቡ ዙራ የጌታ መስቀል ደመራው ተደረገ አለቻቸው። አስከሬኑም በመጀመሪያውን መስቀል አስቀመጠችው። ሞቱ አልተነሳም። አሁኑም አስከሬኑን ወደ ሁለተኛው መስቀል ወሰዱት። አሁኑም አልተነሳም። በመጨረሻም አስከሬኑን ወደ ሶስተኛው መስቀል አስቀመጡት። የሞተው ሰው በህዝቡ ፊት ከመስቀሉ ላይ ተነሳ። ያኔ እልልታና ጩኸት ሆነ። ክብር ለአምላካችን ይሁን። ንግሥት እለኒም ለመስቀሉ ሰገደስ በሦስት መቶ ዓመታት የተሸፈነው ብርሃን እንደገና ለዓለም ተገለጠ። ክብር ለአምላካችን፣ ክብር ለመስቀሉ፣ ክብር ለእናታችን ለወላዲት አምላክ። ከዛም በኋላ እለኒ ቤተክርስቲያን አሰርታ ይህን መስቀል በዛ ቤተክርስቲያን አስቀመጠችው። ብዙዎች ሕሙማን ይፈወሱበት ነበረ፣ ድውያን ይድኑበት ነበረ። ንግሥት እለኒ በመጨረሻም በ330 ዓ.ም አካባቢ ከዚህ ዓለም ድካም በሰላም አረፈች። የተወደዳችሁ ሕዝበ ክርስቲያን፣ አሁን እኔና እናንተ ምናከብረው የደመራ በዓል የመስቀል በዓል ታሪኩ ይህን ይመስል ነበረ። የመስቀሉና የእናታችን የንግሥት እለኒ ግንኙትን ይህን ይመስል ነበረ። ስለዚህ እኛም ነገ ስናከብር ይህንን አውቀን ይህንን ተረድተን፣ ምናልባት በሥራም በተለያዩ ምክንያት ያላውቁ ወንድሞቻችን፣ እህቶቻችን እንዲሁም ልጆቻችን ካሉ ለሁሉ እንዲዳረስ ማስተማር ይጠበቅብናል ማለት ነው። ሁሉ እንዲያውቀው ማድረግ ይጠበቅብናል ማለት ነው። ላስተማረን ለገሠጸን ለልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን። መልካም በዓል።